ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቅዬ ቤተሰቦች፣ እንዴት ናቸው? አማን ናቸው። እኔ አለሁ። እስኪ ያለሚያስገን ክብር ስ ፈለግተ እኔ በጣም ጤና ነኝ። እኔ ኮ ትላንት ለናንተ ነግሪ ዋለሁ። ትላንትና አውርቼዋለሁ። አትጨናነቁ። እኔ ደውዬ አግኝቻታለሁ። እሷን አንደኛ የራሴ አሞ ብላ ነበረች። ደግሞ እሷ የነገረችው ሁሉ በውስጥ ምስጥር መውራትም ካወረ በኋላ ብዙ ውንፒት ስላለ ማውራት አልተመቸኝም። ትላንትና ላይ ፍለገ ብቻ አውርቼ ነበርኩት ዴና እንደመሆኑ ነግሪያችኋለሁ። በዛ ላይ ደግሞ የሰማን ነገር ምን ነገር ይሄ ሁሉ ነገር ፌክ ነው። ምንም ይሄን የሚያክል የሚያካበድ ነገር እንደዚህ እየተጋነነ ነገር ምንም ነገር የለም። ነገር ግን እዚህ ጋር አሁን አይ ቲንክ ዲራማ ነው። እይስሩ፣ ይሸቅሉ ግን ህመማቸው ሆስፒታል መግባታቸው እንደ ምን ይሻለኛል፣ እንደ እንደ እንደ እንደ እንደ ቆይ አዲስ አበባ ሆስፒታል አልቆሮ እንደ ቆይ፣ ይቅርብኝ ይቀመጥ። ሆኖም ግን እዚህ ጋር አሁን ወተሽ ሰው የሚነቃ ነገር ማውራት፣ ሰው የሚፈግር ነገር ማውራት በጣም ደብሮኛል። እስከ መጨረሻ ተከታትያይቸዋለሁ። ሰው የሚፈግር ነገር ሰው የሚነቃ ነገር እስከ መታሰር እስከ ፖሊስ መሄድ፣ እስከ አጠቃቦ ላይ ሰው አጠጋብሽ ላይ ሰው ያባረሽው አንቺ ነሽ እንጂ ማንም ሰው አንቺን ከርቶ የሄደ ሰው የለም። እርግጭ እነግራለሁ። አጠጋብሽ ላይ የከደሽው ያባረሽው መልካም መልካም ሰው ሲመጣ ያባረሽው አንቺ ነሽ እንጂ ማንም አንችን ከርቶ የሄደ ሰው የለም። እውነቱ ንገሪ ከተባላችሁ ማለት ነው። ፈጣሪ የምትፈሪ ከሆነ ውሸት ነገር በጣም ነው የሚጠላው። ውሸት ነገር በህይወት ዘመን በጣም ነው የሚጠላው። ስለዚህ መልካም ሰው ደህና ሰው ሲመጣ፣ መልካም ሰው ሲመጣ፣ ለአንቺ የሚያስብ ሰው ሲመጣ፣ ለአንቺ ውርውሩ ሰው ሲመጣ አንቺ እንደ ነብር ሰው ትቦጭቅ ያለሽ ለዛ ነው የሚሸሹሽ እንጂ መልካም ሰው የሚያባረው አንቺ ነሽ እንጂ ከአንቺ ማን ለይቶ አያውቅም። ሁለተኛ ደግሞ ቄናታም ሰው ቁጭ ብድግ ያለው አንቺ አጠቃብ ሰው ሲጀምር እንዴት ይቀምጣል? ለምን በተግባር ዜሮ ሰው አጠቅምሽ ላይ ካለ ቁም ነገረኛ ሰው አንቺ ጋር ምን ይሰራል? እኛ ሴቶቻችን ምን ይፈልገው? እኛ ሴቶቹ ምን ይፈልገው? ቁም ነገረኛ ሰው አንፈልግም። አታላይና አጨርበርባሪ ውሸታም ሰው፣ ቂናታም ሰው ነኛ ምን ይፈልገው? ቁም ነገር ሰው እኛ አንፈልግም። ቁም ነገር ሰውና ተገባራዊ ሰው እኛ አንፈልግም። ሚያፈቅር ሰውና ሚወድ ሰው በትክክለኛ በራሱ ማንነቱ ሚያሳይሰው ሰው እኛ አንፈልግም። እኛ የምንፈልገው አጨበርባሪና ውሸታም፣ ቀዳዳ ክብሩ ዝቅ የሚያርግ ሰው እኛ የምንወደው እንጂ እኛ ለኛ ክብር የሚጨንቅ ሰው እኛ ማችን ወደና ቃለን። ለኛ ክብር የሚጨንቅ ሰው ማችን ወደና ቃለን። ሐቁ ንገሩ ከተባላችሁ እኛ ክብራችን የሚጨንቅ ሰው ማችን ወደና ቃለን። ወደናና ቀመኛ እኛ የምንፈልገውና እኛ የሚያቆሸሽ እኛ ክብራችን ዝቅ የሚያርግ እኛ የለለን ቦታ ያቆመ ሰው ያልበላ ምግብ የሚያበላ ሰው፣ ያልጠጣ ውሃ የሚያጠጣ ሰው፣ አሉልታ ወሬ በአለም በወልም ብሎ ለቃቅሞ የሚያመጣ ሰው፣ ሰውና ሰው የሚያፋጅ ሰው፣ ሰውና ሰው የሚያጋጭ ሰው እኛ የምንፈልገው እንጂ ቁም ነገረኛ ሰው መቼ ፈልገን እናውቃለን? አናቅም። ይሄን እንግዲህ እንዳትጓሺ ኤን እዚ ጋ አጠቀበለ ሰው ከመጣ ይጠፋል፣ ወይም ደግሞ አይቆዩም። እኬሌ ነው ኔጋ የሚሆነው። እሱን ታዩ እሱን እሱን እናቃለን። እሱን ታዩ እሱን ባታወድ ጥሩ ነው። ሁለተኛ ደግሞ ምርቃት ደርሶ ነበረ። ምርቃት ሊደርስ ነው። ታሰርኩኝ። ፕሮሰስ ጀምር ነው የተኛው። ፕሮሰስ ደግሞ አንቺ ጀመረሽ። ኦስትራሊያ ነው፣ ቱርክ ነው፣ ፈረንሳይ ነው፣ አሜሪካ ነው፣ እንግሊዝ ነው፣ የቱ ጋር ነው ጀመርከው? መቼም ካናዳ እንዳትይ ባለ ካናዶቹ ወደ ጫካ ባለ ካናዶቹ ወደ ጫካና ወደ ሆስፒታል ። አንቺ ደሞ ዛሬ ተገልብጦሽ ደሞ መጣሽ። ፕሮሰስ ጀምረ ነበርኩኝ ልጅነቴም ይሁን እም ደሞ ቸኩለቴም ይሁን እውነትሽ ነው። እሱን እሱን ለኛ አትናገሪ። ሚወራው ሚወራው ክልልሽ፣ አይ የኛ እንሰጣለን። እሺ የኔ በረዶ፣ የኔ ኩራዝ እና ለማንኛውም እዚህ ጋር ለቅሶ አያስፈልግም። እዚህ ጋር ለቅሶ ወተሽ ስታለቅሽ በጣም ነው የሚጠላው። ለምን ቢቲ እዘኛው ለቅሶ ረሰለችት ነው እኛ በሰላም ማምጣቱ ደስ ብሎኛል። እንኳን በሰላም መጣሽ። ጣብተሽ ነገሮ አውርቼዋለሁ። ብዙ ሰዓት አወራሻለሁ። ትላንትናም አውርቼሻለሁ። ደግሞ መቼ ለታ ነውም አውርቼሻለሁ እንግዲህ ይሄን ታውቂያለሽ። ከፈለጋቸው ሪኮርዱን ለጥፋለሁ፣ ም ደሞ ስልኩን እዚህ ጋር ማውራት ደቂቃው ማማለጠፍ ይችላለሁ። ነገር ግን እዚህ ጋር አሁን ታመመ፣ እንደዚህ ሆነ። እኔ እንደ ጓተኛው እንደ ፍቅረኛው ማሳመም እፈልጋለሁ፣ ማዳን ፈልጋለሁ። የሚያድነው ፈጣሪ ነው እንጂ እኮ አንቺ አይደለሽም። ስጀምር ደግሞ እሱ አልታመመም። እሱ እየታመም ምንድነው? ጫቱ ስለ ቃሜ ደክሞ ነው ተኛ። እሱ ጫቱ ስለ ቃሜ ከዛ ደግሞ ውስኪን ስለጠጣ በጫቱ ላይ ውስኪን ስለጠጣ ለዛ ደክሞ ነው ተኛ። አንቺ ደግሞ ፉ ስለታመመ ፍቅረኛ ስለሆነ ጓደኛ ስለሆነ ከዚህ ሁላ ባሌ ስለሆነ ባሌ ደክሞ ነው አስደከምኩኝ። አቲም ከዚህ ሁላ ሁለተኛ ደግሞ አንቀጭን ቁጭን ዋና ነው ዋና ጉዳይ ማናገር ከፈለጋችሁ መስማት አንደኛ፣ ይሄ የሌለ ነገር ዝም ብሎ ያለ አየህ አገር አይናፍቅም አለ አማራ ውስጥ ተረስ ያለ ነገር ዝም ብለሽ ባልም አይ በ

እስቲ ስንስራት እየኖርሽ ስንስራት እየኖርሽ ፍቅራችሁ ከሆነ እዛው ጭረሱ። እዚህ ጋር መተሽ የሚሄድ ትላቀሽ ለነስ ውሆው በውስጥ ከያዘሽ ሁለተኛ የሰው ስም ዝም ብለሽ አታጥፊ። ፈጣሪ የማይወድ ነገር ነው። ሰው ስም በጣም ነው የሚጠላው። ለማንኛውም እንደዚህ ያልኩኝ ቪዲዮ ሰርቻለሁ። ካስቀየምኳቸው ይቅርታ አድርጉልኝ። እኔ ግን በጣም ነው የምወደት በጣም ነው የማከብራት። ግን ማይሆን ቪዲዮ ሲሰር በጣም ነው የሚደብረኝ። ራስሽን አስከብሪ፣ ለክብርሽ ቦታ ስጪው። ለራስሽ አስከብሪ፣ ራስሽን በጣም አስከብሪ። ማስከበር ይገባሻል። ስለዚህ ከዚያ ወጥተሽ ለእክሌ ነው አለቀስኩ። ለምንድን ነው ፖሊሲ እንደዚህ አሁን እንደ ፖሊሲ ነው ብለሽ ስታወሪ እንደ አይከብድሽም? የምን ፖሊስ ነው አንቺም የሚይዝሽ? ምን ፖሊስ ነው አንቺም የሚይዝሽ? ምን አድርገሽ ነው አንቺም ፖሊስ የሚይዝሽ? ምን አጥርተሽ ነው ፖሊስ የሚይዝሽ? ደሞ የምን ፕሮሰሱን ጀመረሽ? የት ሀገር ነው ፕሮሰስ ጀመረሽው? እስል ለነ በውስጥ መስብር ላኪ የታገ ተጀመረሽው ፕሮሰሱን። ለማንኛውም በየቶን ሰብስክራይብ፣ ላይክ፣ ሼር አድርጓት፣ ሁለት መቶ ሺህ ያስገቧት በጌታ ፊት። ይሄ ማለት ወዳለው መልካም በሱፉ ዛች ጋ እየተጨነቅነ ነበረ ምናምን። ለማንም ላለመናገር ብዬ ቤት በሬን ዘግቼ ለምን ጌታዬ፣ ለምን የሁሉ ነገር እኔ ላይ ይህናል፣ ምን ኃጢአት ሰርቻለሁ ምናምን እስከ ማለት ድረስ እና እግዚአብሔር አላሳፈርኝም። ያው እና አሁንም የማለቅሰው ደግሞ ይ ባሳለፍኩት ነገር ተናድጄ ወይ ተጸጽቼ ለምን ሆነ አይደለም። በጣም የደስታ እንባ ነው እግዚአብሔር፣ የደስታ እንባ ነው። በጣም ደስ ስላለኝ ነው ምክንያቱም

ገባ አዝናለን። ለምን የሚል ጥያቄ አያስፈልግም። እሱ ራሱ መልስ ስላለው ማለት ነው። ክፉ ጊዜ ብናሳልፍ፣ ምንም መጥፎ ጊዜ ብናሳልፍ ምክንያት ነው እና ለመልካም ነው ብሎ ማለፉ የተሻለ ነው። ስለዚህ እኛ ከእናንተ ጋር በመራራቃችን ትንሽ ደብሩናል። ያው እሱ ነው አንድ ያህል የሚያስከፋው፣ ከዛ ላይፋችን ላይ የተፈጠሩት መጥፎ ነገሮች ያስከፋሉ። ከእናንተ ጋር በመራራቃችን ደብሮን ነበር። አንተ ኮን ለምን ምን አመት ሙሉ ለምን ወደ እናንተ ምን ተነጋግሬ እኮ ነው ለቪዲዮ እንደሆነ ደወልኩለት። ለቪዲዮ ነው። እሺ በቃ ስትመጣ ዝም ብለህ ቅረጽ አልኩትኝ እንዳደነግጥ አንተ ዝም ብለህ ቅረጽ አልኩትና፣ መሰሪ የኔ ቆንጆ የኔ ቆንጆ። ሲጀመር ማለት ነው ነገ በጤንነት ቪዲዮ እሰራላችኋለሁ ምናምን ነው ያለው። አልጋ ላይ ነው የምታገኙት፣ ገድዬው። በእኔ ጅ ልጅ የሆነ ነገር ይሆናል። በቃ በእኔ ሰበብ ልትሆንብኝ ነው። ሰበበኛ ሰበብ ልትሆንብኝ ነው። አሁን ራሱ አፈትካፈት ትንሽ ቅርጭጭት ላድርጋት። አመታት ች ከሳስቻለሁ ይመስለኛል። አስታውቃለዋል ወይ እየተንከባከበችኝ አይደለም ለማለት ነው ነው? እንደዛ ሳይሆን በህመም ምክንያት እኮ መጀመሪያ በህመም ምክንያት ከስቻለሁ። አይባሉ ከስቻለው አካል እየተንከባከበችኝ አይደለም እያልክ ነው። በህመም ምክንያት ዛቻው ነው። ይገባችኋል። በምን ልክ እየተነጨቁኝ እንደሆነ ታውቃላችሁ። እና ያው ዛሬ እመኝ ነበር ከቤተሰቦች ጋር መገናኘት ገና ለገና ካሜራማን ጋር ስትደውል በጣም ነው የተደሰትኩት፣ በጣም ነው ደስ ያለኝ። ጠየቅ ስወጣ ለብቻዬ ሊሰራ ተሰማ። ያው ታምሜ እንደማልወጣልሽ አውቃለሁ፣ ግን እዚህ ሰሪ ምናምን የመሰለኝ እና ተናፍቃችሁ ነበር። እንመጣላቸዋለን ከዚህ በኋላ በቆንጆ ቆንጆ ነገር ይሄን ግን ስላለንበት ሁኔታ ማሳወቅ ስለፈለግንና ያው እኛም ዱአ ስለሚያስፈልገን ጸሎት ስለሚያስፈልገን እናንተን ልናስቸግር ነው የመጣ ነው፣ አይደለም እኛም ጸሎት እናደርግላችኋለን። እናንተም በጸሎታችሁ አስቡን እና ደግሞ ያው ቆየት ካልን ስለፖሰትን ብዙዎቻችሁ እንትን ሼር ብታረጉት ይህን ቪዲዮ ሰብስክራይብ ብታደረጉ ምናምን ኮፒሊንግ ቀርበናል። ሁለታችንም ምና ስ አስደስቱን፣ የኛ ውድ ፋሚሊዎች እናንተ እንደማታሳፍሩን እናውቃለን። እኮ እኛ ዝም ብለን ነው ያው ለማስታወስ ያህል ነው እንጂ እናንተ አጨክሩት። እኛ እንታወቃለን። አሁን ነገ ከነገ ወዲያ ምን አይነት የሚያምር ቪዲዮ ሊሰራላችሁ እንደሚምን ከነገ ወደ ከነገ ጀምሮ እንመለስ ከነገ ወደዛ ያለው አሪፍ ላይ የመንቀሳቀሙ የመንቀሳቀስ አቅም አለ እና ተሽለዋል። በእኔ አቅም እንደ እንቁላል ተንከባክቤ እንደ እንቁላል አስታመሜ ይኸው አመሰግን። እስቲ ወይ አንቺ ባትኖሪ ልም ብላ ሞግሰኝ እስቲ እኔ ሁሌ አሞግሰኝ ብዬሽ ነው የማሞግሰው። እንደው ስለ እኔ ከአንተ አፍ መቼ ጥሩ ቃል እንደሚወጣ። ኧረ እባክህ በቃ አሽኮረመኛል